ኦ ሙሽራዬ ሙሽራዬ እናለች። እውነቱን ለመናገር ሰሞኑ በጣም ናፍቀሽኝ ነበር፣ ወላሂ አ እኔ ናፍቀሽኝ ነበር። ለምን ጠረኸኝ? ለምን መጣክ? እና ናፍቀሽኝ ይመጣራው ነው ያለና። ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? እኛ ያለን ና አልሐምዱሊላህ። ቁይታችሁ እንዴት ነበር? እኛ ጋር ሰሞኑን የተፈጠረው ነገር ታውቃላችሁ፣ ትናንትና ምናምን በተፈጠረው ነገር ሁሉም ታውቃላችሁና ዛሬ በአዲስ ነገር ነው የመጣው እና ዛሬ የመጣሁበት አይዲያ ትንሽ ደስ የሚል ነገር ነው። ለየት ያለ አይዲያ ነው የመጣሁት። ምክንያቱም ሰሞኑን ከሶፊያ ጋር ትንሽ ጥሩ አልነበርንም። ሰሞኑን ጥሩ አልነበርንም ሁላችሁም ታውቃላችሁ እና ዛሬ ሶፊያን ትላንትና ይቅርታ ብላኝ ነበር ግን ትንሽ አጠያየቋ ትንሽ ከበደኝና እኔ የማይሆን ነገር አርጌ ተመለስኩ ማለት ነው። በውስጥ ሁላችሁም ሰው ተወሪኝ ነበር። አንዳንድ የሚያወሩኝ ሰዎች ምናምን ነበሩ። ስለዚህ ትንሽ ያረኩት ነገር ልክ አይደለም መሰለኝ። ያው እሷ ራሷን የገፋፋችኝ በእርግጥ ቢሆንም ግን እንደዛ ማድረግ አልነበረብኝም እና ተጸጽቼ ያለው ማለት በትናንትናው ነገር ነው እንጂ በሌላ ነገር አለም። ትናንትና ያዋራኩት ነገር ይቅርታ ስጠይቀኝ መመለስ ነበረብኝ፣ ይቅርታውን መቀበል ነበረብኝ። ሳልቀበል ቀርቼ እሷን በማይሆን ነገር ሸኝቻታለሁ ማለት ጥዬ የወጥ ካሜራ ልቅ ነበር የሄድኩት እና ያንን ነገር ታሳቢ በማድረግ የሆነች እህቴ በዚሁ አጋጣሚ በጣም አመሰግናለሁ። በውስጥ የምታወራኝ እህቴ ሶፊን ይቅርታ የምጠይቅበትን መንገድ አመቻይታ አይዲያውን ሰታ ትወደዋለች ባለችው መንገድ አይዲያውን አዘጋጅታ የሰጠችኝ አንድ እህቴ ነች። አንቺን በጣም አመሰግናለሁ። እና ዛሬ ለሶፊ የሆነ ስጦታ ይዤላት መጥቻለሁኝ። ያም ስጦታ ያው ትናንትና ባረኩት ነገር ይቅርታ ለመጠየቅ ያህል ነው፣ ሌላ አይደለም። ዛሬ ሶፊን እጠራታለሁ። እሺ ትለኛለች፣ እምቢ ትለኛለች አላቅም ማለት ትናንትና ባረኩት ነገር ትንሽ አስደብሯታል ማለት ስትል እንደነበር ሂድ በቃ ሂድ በቃ ስትል ነበር እና ትንሽ አስደብሯታል። እጠራትና ትናንትና ባረኩት ነገር ይቅርታ ማለት ይቅርታ ልጠይቅ መተሽ እኔ አላግባም ነገር አድጌብሻለሁ ብዬ ይቅርታ ጠይቃታለሁ ማለት ነው። ይቅርታም ጠይቄ ወደ ድሯችን ብንመለስ ደስ ይለኛል ከሶፊያ ጋር ማለት ያን የነበረን ጓደኝነት በጣም ጥሩ ግንኙነት ነበረን ግን በመሃል የሆነ ነገር ተፈጠረና መሃላችን ላይ አንዳንድ ነገሮች ተፈጠሩ። አንዳንዴ ጓደኛሞች መሃል ብዙ ነገሮች ይፈጠራሉ። እነዛ ነገሮች ባላየ ባልሰማ ነው ማሳለፍ ያለባቸው። ትንንሽ ነገሮች ትልቅ ችግር ይፈጥራሉና ለጊዜው ትንሽ ችግር ነበር። አሁንም ግልጽ አልሆነልኝም። ለኔ ግን ያው ነገር መጎትጎት አንዳንዴ ጥሩ ነገር አይፈጥርም። ለዛ ያን ነገር ረስቼ የታችን ጓደኝነት ይበልጣል በማለት ዛሬ ሶፊያን ትላንትና ባረኩት ነገር ይቀጣ ጠይቂያት። ጓደኝነት ማለት ዝም ብሎ ተራ ነገር አይደለም። ጓደኝነት በጣም ጥልቅ እንትን ነው፣ ትልቅ ነገር ነው እና የኔና ሶፊያ ጓደኝነት ደግሞ ማንም መጥቶ ሊበትነው አይችልም። ይችላል ማለት ካለን ቅርበት አንፃር ማንም ሊበት ነው ማንንም ሊያጨቃጭቅ የሚችል ጉዳይ አይደለም። አንዳንዴ ያለመግባባት ነው። ሶፊያ ምናልባት ለኔም ማስተባሊው ይችላል። እኔ ግን ጊዜያዊ ትንሽ ስሜታ ይሆንኩና አልተረዳዋትም ነበር። ያ ሁሉ ጊዜ አልፎ አሁን አዲስ ቀን እንዲመጣ ፈልጋለሁ። ሁሉም ነገር እሷም ያው ችግሩ ተፈቷል ብላለች። አላቅም አሁንም ቢሆን ችግሩ እና የድሮ ጓደኝነታችን እንዲመለስ እፈልጋለሁ። ማለት በጣም የሚዋደዱት በጣም ጓደኝነታቸው በጣም ከፍ ያለው አንሆርና ሶፊያ እንዲመለሱ እፈልጋለሁ። ለዛ ዛሬ ጠርቻት ሶፊያን ስጦቷን እሰጣታለሁ ማለት ነው። ስጦቷ ባይዚህ እናንተ ማላሳያዎቹም ቆይ ላምጣ። ያው ስጦቷ እንደምታየት ይቅርታ ይላል እና ዛሬ ይሄን ኪክ ትወዷለች። ቤት ስፋ አረጋለሁኝ። በጣም በጣም የሚያምር ኪክ ነው። ባይዚህ እና ሶፊያን ሰርፕራይዝ ማድረጋት ማለት አትጠብቅም። እንደዚህ አይነት ነገር እኔ ስላት ባንዴ ነው እሺ ያለችው። ሶፊያ ጋር ደውያለሁ እመጣለሁ ብላኝ ያለችው ይሄ ሁሉ ነገር እንዳለ አታውቅም። ያው የስጦታው ትልቅነት ትንሽነት አይደለም፣ እሷን ያስደስታታል ብዬ ስላሰብኩና እንጂ ያው ኬክ ትልቅ ነገር ሆኖ አይደለም በእርግጥ ግን እና ትንሽዬ ይ ሶፊያን እንጠብቃት። ትመጣለች ማለት ነው ከኛ ጋር ነው ቤተሰብ እስከመጨረሻው ቀንዮጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ያለምማ አልፈራም ነገንንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ ህይወት ሊታደስ

ትናንት እንደዛ አድርገ ሄኝደ ለምኝ አለው። በጣም ብዙ ሰዓት ለምኝ አለው እና ይቅርታ እንድታደርግልኝም ብዙ ነገር ብያለው እና አሁን ላይ ለምን ጠረኸኝ? ለምን አዎ ስለናፈከኝ ነው። በጣም አሰላሙ አለይኩም፣ ቤተሰቦቻችን እንዴት ናችሁ? ደህና ነኝ። ዛሬ በጣም ደስ ብሎኛል። አኑ ተመልሷል እና በጣም ደብሮኝ ነበረ። ሁለት ቀን ቤት ተኝቼ ነበረ። ምክንያቱም እኔ ማንም ሰው እንዲያኮርፈኝ ነበር። አዎ ያው አሁንም ግቢነት ምን በቃ እና ቤተሰቦች አማ ቤት ተኝታ ነበር። እኔ አልጠየቅኳትም። መጠየቅ ስላልፈለኩ ነው። አሁንም መጠየቅ አልፈልግም። አሞች ነበር። በጣም ነው ያመመች። በጣም አት ሄደሽ አታከሚም ነበር? እንዴት አደረ? ተከማል እና አሁን ምን ተበክሽ? ይያ በቃ ታከሚ ታረቅና አንተ ወደ እና ቤተሰቦች እኔና ሶፊያ እንደምታዩት አልታረቅም፣ ተስማምተናል ግን አራ አልናወራ ትቀልድ። እኔ እኔ ምን አገባኝ ታዲያ ነው። እኔ ይቅርታ አደረኩልሽ። እኔ ዛሬ ትላንትና ይቅርታ ልጠይቅ ሰድቤሽ ልጅ ነው የመጣሁት። ወላይ በ አይደለም፣ ይሄ አይደለም። ትላንትና አባረኩት ነገር ማለት ሰው በውስጥም እያወራኝ ነበር፣ ጓደኞቼ እያወሩኝ ነበር። ትላንትና አባረኩት ነገር ትንሽ ልክ አይደለም መሰለኝ። አጥፍቻለሁ፣ ይቅርታ ለትላንትናው ማለት። ከዛ ቤት አላጠፋሁም። ይጠፋሽ ምን ትንሽ ትላንትና ለቅቄሽ በመሄዴ ሰውነሽ ልታጠፊ ትችያለሽ። ሰውነሽ ሰው ነኝ፣ ላጠፋ እችላለሁ። ከሁለታችንም ጥፋት አይታጣም። ለዛ አጥፍቻለሁ ይቅርታል መተሽ እኔ ያንን ይቅርታ ባለመቀበሬ ሶሪ። ምን ሆነህ ነው ግን? እኔ ትናንትና ጠግቤ ማለት የሆነ በቃ እስታውን ድረስ የማለቅ አይነት ሰው ነው የሆንክብኝ የሆነ ተቀያየርክ ማለት እኔ እናንተ እኮ ካሜራ ጀርባ በጣም ምንቀራረብ ጓደኛሞች ነን። ምንም ብንጣላ እንኳን ነው ምን ታርቅ እንደዚህ ቂም ነው እና፣ በጣም ይቅርታ። እውነቱን ለመናገር ሰሞኑ በጣም ናፍቄሽኝ ነበር እኔ እና ሶፊያ ከዚህ በኋላ አንጣላም ማለት አዎ። አንቺ ማን ሰው ነው ይደፈን። ፈጣሪ ይይዝሻል በዚህ ራሱ እና ፋሚሊዎች እና ሶፊያ ከዚህ በኋላ ላንጣላ ላንቀያየም። ያው በጓደኛሞች መሀል አንዳንዴ ይፈጠራል፣ ግን ቢሆንም ለዛ ነገር እጅ አለ መስጠት ነው። ይቅርታ መባባልን ማስለመድ አለባችሁ። በጓደኛ መሀል ብዙ ጊዜ ጸብ ምናምን አይጠፋም ያንን እንዳለም ሆኖ ግን ትንሽ ነገሮች ትልልቅ ነገር እንዳይፈጥሩባችሁ በይቅርታ ማለፍና ይቅር መባባል ይጠቅማል ብዬሽ አስባለሁ ምንት ያለሽ አንቺ እኔም እንደዛው ማለት በጓደኛ መሃል ሌላ ሰው ጣልቃ ማስገባት የለባቸውም አንደኛ ሁለተኛ ደግሞ በቃ ረጅም ጊዜ አለመኮራረፍ ጥፋትም ጥፋትም ካለ ከአንዱ ወገን ጥፋቱን አምኖ ይቅርታ ጠይቆ በዘላቂነት አብሮ መቀጠል ቀማጋ አረ እዛው ራስን ቻይ እንዴ እና ቤተሰቦች አሁን ያመጣው ልስጦታል። እኔና ሶፊያ ታርቀናል፣ ታርቀናል ማለት ነው። እሱ ካሁን በኋላ እንለያይም አይደለ? እንዴት እንለያይ? አረ እንዴት እንለያያለ? ዝም ብሎ መለያየጣ። አንተ አንተ ሰውዬ ሲጀምር ችግር አለብህ ማለት ምንድን ነው? እዚህ ጋር ጥሎት ነው የሆነ ዝም ብሎ ነገር ነው። የምር ነው። አራ ነው

ይቅርታ ይላል እያልኩሽ ትበያለች እንዴ? ይቅርታ አደረኩልኝ አደረኩልህ እኮ አሁን፣ በቃ ይቅርታ። የእኔ ቆንጆ በጣም ነው የምወድህ። በጣም ናፍቀኝ ነበረ። ሌላስ? ስለዚህ በቃ እንደዚህ ኬክ ነህ እንጆሪ ነህ መነገራችን ላይ ይኸውልህ ይኸውልህ ኬክ አገዛላት ነበር። ግን አይመቻትም። ምግብ ምናምን ትወዳለች። አሁን ራሱ እኔ ረስታ ምግቡን እየበላች ያለችው ማለት ነው። ከእኔም ልብላ ታዲያ። ብላክ ላይመር አንተ ና ቤተሰቦች። ሶፊያ እንደምታወት የህንድ ጠንቋ ይመስላለች። እዚህ ጋር ነገር አቀብታለች ምናምን ነገር። የህንድ ሙሽራ ይመስላለች። ኦ ሙሽራዬ፣ ሙሽራዬ ይሆናለች። የህንድ ሙሽራ ይመስላለች። እና ሙሽራዬ እንደምን ተሰማሽ? ደስ ብሎኛል። እኔ ቆንጆ አመሰግናለሁ። ማለት በቃ ሁላችሁም የይቅርታ ልብ ይኖራችሁ። ልክ እንደ አኗር አይነት የይቅርታ ልብ ይኖራችሁ። ግን አይገርምም፣ እሷ አጥፍታን ይቅርታ ጠይቅ እኮ ይህ እኮ ታላቅነት ነው። ውዴ አይደለ? በቃ የኔ እናት አሁን ምግቡን ይዘሽ እመጣለሁ ብላ ይመጣል። እኔ ከነሱ ጋር ላውራ እመጣለሁ። እና ቤተሰቦች ያው አላማዬም ተሳክቷል። ከሶፊያም ጋር ጥሩ ጊዜ ነበረን። ማለት ታርቀናል፣ አልተጣለንም። በርግጥ ተኮራርፈን ነበር። ከሶፊያ ጋር እንደዚህ በመጨረስ ይደስ ብሎኛል። አሁን ቤቷ ሄደን ምግቡንም እንበላዋለን ማለት ነው። እዚህ ባለመብላታችን በጣም ይቅርታ። መንገድ ላይ ምግብ አይበላም ብለን ነው። እና ቤተሰቦች አንዳንዴ ያው ደጋገምኩባችሁ ይቅርታ። ጓደኛሞች መሀል መኮራረፍ፣ መቀየም ያለ ነገር ነው። ግን ደግሞ ሁሉም ነገር ትተን ይቅር መባባል ለእኛ ይበጀናል ብዬ አስባለሁ። የነበረን ቆይታ ይሄን ይመስል ነበር። በጣም በጣም ደስተኛ ነኝ። ከሶፊያ ጋር መጣን። በጣም ደስተኛ ነኝ። አመሰግናለሁ። ወዳችኋለሁ።